አላህ ያከበረው መልክተኛው ዓለይሂ ወሰላም ያዘዙት እንዲሁም ደግሞ የነቢያትን ሱና የሆነውን ትዳር እንዲያላገጡበት ነው። በጣም ነው የሚያሳዝነው፣ ዝሙትን በአደባባይ መስበክ ይባላል። ምክንያቱም ይህን ነገር ሰዎች ማድረግ ያለባቸው በሀላል መንገድ እንጂ በሐራም መንገድ አይደለም። ይህን ያልኩበት ምክንያት እንግዲህ አንድ የተወሰነ ቪዲዮዎችን ሳሳያችሁ ጊዜ ነገሩን ግልጽ ይሆንላችኋል። እንግዲህ ባለትዳር ሳይሆኑ ምንም አይነት ነገር ሀላላዊ ግንኙነት ሳይኖራቸው፣ በሚያሳዝን ሁኔታ ሰዎች ትዳር ዓለም ሲገቡ ጊዜ አቅም ያለው ሰው የሚያደርገውን ነገር የሐጅ ነቢ ሴት ልጅ እጅን እየሳማ ነው። አረ የምንመሳም እየጠባ ነው ወና እኔ በጣም ያሳዝነኝ እነዚህ ግለሰቦች ተራ ግለሰቦች ቢሆኑ ኦኬ። ነገር ግን የተለያዩ መድረኮች ላይ ሞርኩዝ ላይ ብትሄዱ ካሜራ ተደቅኖባቸው የነዚህ ሰዎች ፊት ነው የምናየው። የተለያዩ መድረኮች ላይ የጎዳና ላይ ይፍጣር ይባላል የክብር እንግዳ ተብለው ከዛ በኋላ ፒፒ ላይ የሚቀመጡት እነዚህ ወጣቶች ናቸው። እስልምና ለፈለጉ የሚያሰድቡ ብሎን ደግሞ አላሁ ስብሐነሁ ወተዓላ ሰኪና የውስጥን ሰኪና ትረጉ ትሰክኑ ዘንድ ትዳርን ለእናንተ አደረገ የሚለውን የአላሁ ስብሐነሁ ወተዓላ ቃልን እየተጻረሩ በእስልምና እንዲያሾፋሉ ህዝባው ሙስሊሙ ወደ ዝሙት ለመጋበዝ ማለት ነው። በተለይ ወጣቱ ይህን ነገር እንደቀላል አይደለም። አንተ ፋራ ነህ እንዲህ ፕራንክ አይገባህም እንዲህ ምናምን ልትሉኝ ትችላላቸው። ፋራ እነሱ ናቸው ፋርነት ማለት አላሁ ሱብሐነሁ ወታአላ እንዲሁም መልእክተኛው ዓለይሂ ሰላት ወሰላም፣ በአጭሩ አላሁ ሱብሐነሁ ወተአላ የሰው ልጆች የህይወት መመሪያ ይሆን ዘንድ እሱን ድንጋጌ እየተቃረኑ የሚያደርጉ ሰዎች ናቸው ፋራ። እንዲህ የሚያደርጉ ሰዎች ሙስሊም ሆነው ይህን ነገር ማድረግ በፍጹም የለባቸውም የሚል ሰው በፍጹም ፋራ ሊሆን አይችልም። ምክንያቱም አስተሳሰባቸው በአጠቃላይ የዘቀጠና ነውረኛ ስለሆነ ማለት ነው። ዛሬ እኮ በሚያሳዝን ሁኔታ እነዚህ ግለሰቦች ብቻ ሳይሆን ሙነሺድ የሚባሉ ግለሰቦች ራሱ ሰርጋቸው ኢማጅን አድርጉ። እራሳቸው እያገቡ በዚህ ልክ ማለት ነው፣ ይጨፍራሉ፣ ይቀውጣሉ። እንግዲህ እንመልከት። ባላህ ይሁንባችሁ ከኋላ በኩል ያለችዋ ልጅ ታያችሁት? ጸጉሯን እየታየ አጠገቦቿ ግን ሙነሽዶች ናቸው ያሉት እ ሚገርመው በጣም የሚያሳዝነው አፓርትመንት እንደሆነ ታውቃላችሁ። ሙነሽድ ነው። እንዴት አወክ እንዳትሉኝ፣ ላሳያችሁ። ህልማቸው ሰመረ ትዳር ተጀመረ። አንዱ ላንዱ ነረገው፣ አንዱ ላንዱ ነረገው። እንግዲህ ይህን ሙነሽድ አብዛኞቻችሁ ታቁታላችሁ። ማለት አርቲስት ሙነሽድ ማለት የክብር ስም ነው ሲጀመር። እነዚህ ሙነሽዶች እንግዲህ እንደምትመለከቱ ሴትና ወንድ አንድ ላይ ደባልቀው፣ ለዛው ደግሞ በስርዓት ሂጃብ ያላደረጉ ሴቶች ጋር ሂደው ይጨፍራሉ። ሰላላላ ጀማሌ አለ ምናምን ምናምን ይላሉ። በጣም ነው የሚያሳፍረው። በጣም ማለት ነው። በጣም አስነዋሪ ናቸው። ይህ ብቻ አይደለም። ተመልከቱ። አንዷ ደግሞ በሰርግ ቀን ለሙሽሪት ሰርፕራይዝ አደረገች። ወንድ ሴቶች ባሉበት ሴት ልጅ ወጣ ነሽዳ ስትል ተመልከቱ። እያለቀሰች ነው ወይስ ምንድነው? ይሄ ያዞ ድምፅ ማለት ነው እንዴ? ድምፅ ቢኖራችሁ እኮ ችግር የለውም፣ ግን ድምፅ ሳይኖራችሁ እንዴ? ዓለማዊ ዘፈን ነው የሚሻለው ከዚህ ነው። ብራዚል እንቅልፍ እንቅልፍ ለሰርግ ብለህ ማለት ነው። ሄደ ከዛ በኋላ እንቅልፍ የሚያስይዝ ቅዳሴ ነው እን እናቱ ምን እያደረጋችው ነው? እኔ እኮ ግራ ነው የሚገባ? ይህ ምንድን ነው ይሄ በስልምና መቀለድ? ምንድንነው ምን የሚሉት ነው? ሰፕራይዝ እኮ በደንብ ነው የተደረገችው። ሰፕራይዝ ሳይሆን አፈዘስኳት። በሰርጓ ቀን ሀጅነቢ ወንዶች እያዩኝ ከዛ በኋላ ሀጅነቢ ወንዶች እኔ ላይ ሻወር እየወሰዱ ነበር። የዓይን ሻወር የሚባል ነገር አለ። ይህን ነገር የምታውቁት ስታድጉ ነው። ወይም ምን አያላውቅልህ አይደል ማለት ነው። እነዚህ ሰዎች በጣም ነው የሚያስፈሩት። በጣም ማለት ነው፣ ነውረኛ ናቸው ሲበዛ። እንግዲህ አሚር እራሱ እንደተመለከታችሁት ነው፣ አሚር የሚባለው አንቱ ከመጡማ ምንም ነገር የለም። የት ነው የሚመጡት? እኔ እኮ ግራ ነው የሚገባኝ፣ የት ነው የሚመጡት? እስቲ እስካሁን እኮ መልእክተኛው፣ አለይ ሰላቱ ወሰላም፣ ማለት ነው አላረፉም ብሎ የሚያምን አቂዳ የሚያራምድ ሰው እንዳለ ታውቃላችሁ? ከዛ በኋላ እነዚህ ሰዎችን የተለያዩ የቴሌቪዥን ጣቢያዎች ብለውን ደግሞ የሆነ ነገር ሲከሰት ጊዜ ማዲሆች እና ምን ነገር ብለው የሌለ ያቆለጣጥሳቸዋል ሰዎች ማለት ነው። የሌለ ከደረቻቸው በላይ ማለት ነው። ሐረር ላይ ሄደው ያደረጉትን ከዚህ በፊት ሰርችላቸዋለሁ። ሐረር ላይ ሄደው አላህ ያሳያቸው ሴኩሪቲ ጋርድ ይመስል ከኋላ ሴቶች ምናምን ብለው ቆመው ከዛ በኋላ ሰላሙ አለይኩም ብለው ማስታወቂያ ሲሰራ፣ ነውረኛዎች፣ ነውራም ባለግ ያለ አንዱ። ይሄ ነውራምነት ነው። የምሬ ነው። እራሳችሁን እስቲ ታዘቡ። ይደብራል። ለእስልምና እሰራለሁ የሚል ሰው ማለት ነው ስህተት ሊሰራ ይችላል። አዎ ኦፍኮርስ ማናችንም ስህተት እንሰራለን። ፐርሰናል ችግር ይኖርብናል፣ ምናምን። ነገር ግን በዚህ ልክ ግን በጣም ነው የሚያስጠላው፣ በጣም እናንተ የሚከተሉ ሰዎችን አታዝኑም እንዴ መንጋናቸው እንዲህ ዘመ ብላቸው ሰዎችን የምትከተሉት ዘመበላቸው ሰብስክራይብ የምታደርጉት አላሁ ሱብሐነሁ ወተዓላ አቅሙ ያለ ያለው አንድ ሁለት ሶስት አራትም ነገር ግን አለማስተካከልን ወይም ሚዛናዊነትን የማይጠብቅ ከሆነ አንድም ብቻ አግባብሎ የደነገገው ባይዘው ይህ ህግ ነው ድንጋጌ ነው ያን ድንጋጌ ላይ ደግሞ የሚቀልዱ የሚያሾፉ እስልምና ሌሎች ዘንድ የተለያዩ ኢሜጆች እንዲኖረው የሚያደርጉ ሰዎችን ማለት ነው። ሳይጋቡ የተለያዩ ነገራቶችን የሚያደርጉ ሳይጋቡ ሂጃብ አድርገው ወላሂ መህሪ እንዲ ካልሆነ እያሉ መህረም በሌለበት ሳይጋቡ ምንም ነገር ሳያደርጉ እንዲህ አይነት ነገር ሲያደርጉ እናንተ ሰፖርት ታደርጋላችሁ ኦ ትላላችሁ ምናምን ነገር። ይህ በጣም ኋላ ቀርነት ነው። ሰዎች ያለነው በሚገባችሁ ቋንቋ ልንገራችሁ 21ኛው ክፍለ ዘመን ይባላል። በዚህ ክፍለ ዘመን ላይ ሰዎች በተለያዩ ሁኔታዎችን የእውቀት እርከናቸውን እያሰፉ እያጎሉ የሚያዩበት ጊዜ እንጂ ጭፍን ሙሪድ ሆኖ የስሜት ቀንበር ወይም ደግሞ የስሜት ባሪያ የሚሆንበት ዘመን አይደለም። ከስሜትነት ውጡ። እከሌ ለምን ተነካብኝ አትበሉ። ሰዎች በሐቅ ይለካሉ እንጂ ሐቅ በሰዎች አትለካም። አላሁ ከሊሀ ለዛሬ ይህን ካልኳቸው፣ ሀዛ ወቢላሂ ተውፊቅ ወሰለላ ነቢና መሐመድ ወአለ አለይሂ ወሰሐቢሂ ወሰለም። ወሰላም አለይኩም ወራህመቱላሂ ወበረካቱ